መጽሐፈ ሲራክ ምዕራፍ 20 ለበጎ ነገር ሳይሆን የሚቆጣ ሰው አለ። አዋቂ ሆኖ ሳለ ዝም የሚል ሰው አለ። ነገር ግን ሳትነቅፍ ብትቆጣ ይሻላል። በኃጢያቱ ጸንቶ መኖር ተስኖታልና። ንሳ ገብቶ የሚለማመጥ ሰው አለ። ጃንደረባ ፈቃዱ ሳይፈጸምለት ቆንጆ ልጅን እንዲወልድ፣ እንደዚሁ ፍርድን ያደላ ዘንድ የሚወድ ሰው አለ። እያወቀ ዝም የሚል ሰው አለ። ብዙ ነገር ከመናገሩ የተነሳ ራሱን የሚያስጠላ ሰው አለ። የሚመልሰውን አያውቅምና ዝም የሚል ሰው አለ። ጊዜውንም እስኪያገኝ ድረስ ዝም የሚል ሰው አለ። አዋቂ ሰው ጊዜውን እስኪያገኝ ድረስ ዝም ይላል። ሰነፍ ደፋር ሰው ግን እንዳገኘ ይናገራል። ነገርን የሚያበዛን ሰው ይቆጡታል። ራሱንም የሚያኮራ ሰውን ይጠሉታል። መከራው የሚያዋርደው ሰው አለ። ገንዘብ አግኝቶም የማይኖርለት ሰው አለ። የማይጠቅምህን ገንዘብ የሚሰጥህ ሰው አለ። እጥፍ አድርጎ ይቀበልህም ዘንድ የሚሰጥህ ሰው አለ። እየተቸገረ ራሱን የሚያኮራ ሰው አለ። ከብሮ ሳለ ራሱን የሚያዋርድ ሰው አለ። በጥቂት ገንዘብ ብዙ ገንዘብ የሚገዛ አለ፤ ሰባት እጥፍ ያደርገውም ዘንድ ይፈልጋል። በቃሉ አዋቂ የሆነ ራሱን ወደ መኳንንት ያስጠጋል። ለሰነፎች ስጦታ መውደድ የላትም። ሰነፍ ሰው መውደድና ጥቅም የሌለውን ገንዘብ ይሰጠሃል። ጥቂት ገንዘብን ቢሰጥህ ለልቡ ብዙ ገንዘብ የሰጠህ ይመስለዋል። ጥቂት ገንዘብን ቢሰጥህ ብዙ ገንዘብ እንደሰጠህ ያደርገዋል። ይለገድ ብሃል ባንተ አንደበቱን ከፍ ዝቅ አድርጎ ይናገርሃል። የሰጠህን ይናገርብህ ዘንድ አደባባይ ላይ ይዞራል። ዛሬ ቢሰጥህ ነገ ይከፍልሃል። እንዲህ ያለው ሰው ለሰው የሚያስጠላ ነው። በጎ ነገርን ያደረኩለት እኔ ዋጋን አላገኝምና፣ ሰነፍ ሰው ግን ወዳጅ አልፈልግም፣ ምን ይጠቅመኛል ይላል። እልህንም የሚመገቡ ሰዎች በእኔ ክፉ ነገር ይናገራሉ። ሁሉም ሁልጊዜ ያሙኛል፣ በእኔም ይስቃሉ። በአንደበትህ ክትስተካከል በምድር ላይ ብትወድቅ ይሻልሃል። እንደዚህ ሁሉ የጸናች መከራ ፈጥና ትመጣለች። እንዳገኘ የሚናገር ሰው ራሱን ያስጠላል። ለቃሉም መውደድ የለውም በሰነፎችም አንደበት ነገር ይጠላል። በጊዜዋ ጊዜ አይናገራትምና በሰነፍ ሰው አንደበት መስሎ የሚናገረው ነገር ይጠላል። በተቸገረ ጊዜ እግዚአብሔርን ወደ መፍራት የሚመለስ ሰው አለ ሰውነቱን በተድላ በደስታ ታርፋለች። ሰውን አፍሮ ሰውነቱን የሚያጠፋ አለ፣ በስንፍናውም ሰውነቱን ያጠፋል። ሰውን አፍሮ ሳይሰጠው ለወዳጁ ተስፋ የሚሰጠው አለ። ስለዚህ ነገር በከንቱ ጠላት ይሆነዋል። የሐሰተኛ ሰው ጉስቁልናው ጽኑ ነው፣ የሰነፎችም ነገራቸው የተጠላ ነው። ሐሰት ከመናገር መስረቅ ይሻላል። ሐሰተኛ ሰው ይጎሰቁላል ፈጽሞም ያፍራል እና ነገር ግን የሁለቱም ሁሉ ፍጻሜያቸው ሞት ውርደት ነው። በቃሉ አዋቂ የሆነ ሰው ነገሩ ይሰማል። ብልህ ሰው መኳንንቱን ያገለግላል። ምድርን የሚያርሳት የሚቆፍራት ሰው የእህሉን ክምር ያበዛል። መኳንንቱንም የሚያገለግል ሰው ራሱን ይጠቅማል። እጅ መንሻ መማለጃ አዋቆችን ሰዎችን አይነ ልቦናቸውን ይሰውራቸዋል አፋቸውንም ይዘጋቸዋል፣ ቃላቸውንም ያስለውጣቸዋል። የተሰወረ ጥበብ እንደ ተቀበረ ወርቅ ነው። የሁለቱስ ጥቅማቸው ምንድን ነው? ጥበቡን ከሚሰውር ካዋቂ ሰው ስንፍናውን የሚሰውር ሰነፍ ሰው ይሻላል።